እሷ እኮ የአላህ አማና አማናት እሷ። የተከበረችው ሚስት ከቤተሰቧ በትህትና ዝቅ ብለ የጠየቃት ሚስት የተከበረች ናት፣ የአላህ አማናት። ፕሬዚዳንቱ የወንድማቸውን ንብረት ለመንግስት እንዲወርሰው አደረጉ። እንግዲህ ወንድማቸው የፕሬዚዳንቱን የአህመድ ሻራን የሶሪያውን ፕሬዚዳንት ስም ተጠቅሞ የተለያዩ የንግድ ስራዎችን እየሰራ እንደሆነ መረጃ ይደርሳቸዋል። እቺ ልጅ አንዳንዶቻችሁ ምን አድርጊ ነው የምትሏት? ወላሂ ነው ብዬ የምነግራችሁ። ቀን አንዳንዶቻችሁ እኮ ቅናት ነው የሚመስልባችሁ። አሁን የምነግራችሁ ነገር እጅግ በጣም ሊያስደብራችሁ ይችላል። የእስራኤል ወታደሮች ያደረጉት ነገር እጅግ በጣም ነው ዓለምን ያስደነገጠው። አሳዛኝ ዜና በወልቅጤ በከተማ በአቅራቢያ ላይ በሚገኝ አንድ ቦታ ላይ የባጃጅ ሹፌር በታሪፍ ምክንያት በተነሳ ጨቀጨቅ ህይወቱ አልፏል። አላድንጋት ያደረጋቸው እንዲታመንባቸው እና አድባር አድባር አድርገው አመኑበት። አረ ቢስሚላ የልጅና ኔ ደስታ የሚያስደስታችሁ ውድ ቤተሰቦች እንኳን ደስ አላችሁ። የመቶ ሺህ ብር ቻሌንጁን ከዴቫ ሌግጀሪ ፕሮፐርቲስ ተቀብለናል። አልሐምዱሊላ አሳክተነዋል። ይቻል ግን ይህ ችግር አያመጣብንም፣ እኛ ላይ ነው የምንለው። እኛ ልክ እንደ ቁርዓን የሆነ ዝም ብሎ ቃል በቃል ሊመጣ ምናምን የሚል ተረት ውስጥ ስለሌለን ታውቃላችሁ። ሴቶች መንገድ ላይ ሂጃቧ እና ለባበሷን አስተካክላ የምትሄድ ሴት መላእክቶች ባለፈች ቁጥር ሰላም ታቀርቡላታል አውቃላችሁ እረ ቢስሚላህ የልጅና የኔ ደስታ የሚያስደስታችሁ ውድ ቤተሰቦች እንኳን ደስ አላችሁ የ ሺህ ብር ቻሌንጁን ከዴቫ ሌክጀሪ ፕሮፐርቲስ ተቀብለናል አልহামዱሊላህ አሳክተኗል ልጄ ሐኒፋ መልእክታላት አንዴ ስሞት እንኳን ደሳ አላችሁ እኔም በጣም ደስ ብሎኝ ከኔ ደስታ በላይ ግን የአባቴን ደስታ ማየት ፈልጋለሁ ሁላችሁ ዳባቴ ፉሉ በማድረግ

እኔም አባቴ የምንደሰት አግዙ ወዳቸዋለሁ። እኔም የሷን ደስታ ማየት እፈልጋለሁ። ስለዚህ ውድ ቤተሰቦቼ ደስታችን ሙሉ እንዲሆን የዴቫ ሌግዘሪ ፕሮፐርቲስ አካውንት አሁን ያሉበት የፎሎ ደረጃ 141 ሺህ ሲሆን የእኛ ግዴታ ደግሞ 240 ሺህ ማድረስ ነው በ30 ቀን ውስጥ። አካውንታቸውን ከስር ሜንሽን አድርጌላቸዋለሁ። ሁላችሁም ፎሎ አድርጓቸው። የ100 ሺህ ፎሎወር ዘመቻውን አብረን እናሳካው። 100 ሺህ ብሩም ተሳክቶ በደስታ እንመለስ። እኔም ለልጄ ልድረስ። ሰላም። እቺ ልጅ አንዳንዱ ምን አድርጊ ነው የምትሏት? ወላሂ ነው ብዬ የምነግራችሁ። አንዳንዶቻችሁ እኮ ቀናት ነው የሚመስልባችሁ። እች ልጅ በእርግጥ እስልምናው ላይ የምታደርጋቸው ነገሮች ያናዳሪ በጣም ብዙ ጊዜ ቪዲዮ ይሰርችባታል፣ ግን ትክክል አልነበርኩም። የአሁን ላይ የሰራሁባት ቪዲዮ አግባብ አይደለም፣ ምክንያቱም ለእሷ ማድረግ የሚገባው ዱዓ ነው። በቃ ማለት የምናደርገው ነገር እናውቃለን። ወንጀለኛ መሆኔን አውቃለሁ፣ አላህ እንዲመልስልኝ ዱዓ አድርጉልኝ አለች እና ይህ ነገር በቃ ከአላህ ጋር ተሳሰበው። ሁለተኛ ነገር እሷ ለመጣል የምትሄዱበት ርቀት አግባብ አደለም ዝሙ ማህበረሰብ ያው ከምታደርገው አንጻር ሙስሊም ስለሆነች ያ ነገሩ ስለሚደብር ነው እንጂ ጠልቷት አደለም እና የሆነ የምታረጉ ሰዎች ተው፣ እሷ እኮ የአላህ ማና ማናት። እሷ የተከበረችው ሚስት ከቤተሰቧ በትህትና ዝቅ ብለ የጠየቃት ሚስት የተከበረች ናት። የአላህ አማና ናት። አማኗን አቋን ተወጣ ጠብቃት። አደራ ናት ሴት በኢስላም እህውትና፣ ሚስቱና ልጁና እናት ሆና የተከበረች ናት። ሚስትህን ጠብቃት፣ ተንከባከባት። የሚስት ሐቅ ከባድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አደራ የሴቶቻችን ጉዳይ ብለው አደራቸውን በመጨረሻ ሰዓት የተናገሩላት ሚስት የልጆችህ ናት፣ የደስታህ ምንጭ አላህ ሱብሐነሁ ወተዓላ ልጅን የሚረዝቅህ

በአድ አምልኮ ከአላህ ውጭ ያለን አካል መገዛት፣ ለድንጋይ አምልኮትን ማቅረብ እየተደረገ ያለው በደሴ ዙሪያ አካባቢ ነው። የምታውቁት ካላቸው ወሎ ዩኒቨርሲቲ ሳትደርሱ በሚገኝ ቦታ ላይ ነው ይህ ድንጋይ ያሉ። በመጀመሪያ በዚህ ድንጋይ ላይ ያላቸውን እምነት ወንድሞች ጠይቀዋት፣ በምትናገርበት ጊዜ የምትለውን ነገር ስሟት። አሁን አምታምሙበታለሁ፣ አድባር አመኑበት። ስለ ወበታአ ተውሒድ ላይ ምን አይነት ክፍተት እንዳለብን እስኪ ተመልከቱ። ሽርክ ማለት ምን ማለት እንደሆነ ማጋራት ማለት ምን ማለት እንደሆነ እነዚህ እናቶችሁን በትክክል ተረድተዋል ይባላል። ለዚህ ነው ሁልጊዜ ወደ ተውሒድ ጥሪ ሊደረግ ይገባል። ነቢያቶችን አላህ የላከበትን ዋነኛ ርዕስ ልናውቅ ይገባል። አሁንም በተደጋጋሚ የተውሒድ ጥሪ በየከተማው በየገጠሩ ያስፈልጋል የሚባለው ለዚህ ነው። በከተማ ቅርብ በሆነ ሰፈር ላይ መስጅድም ዱዓቶችም በበዙበት ሀገር ላይ ያንን ድንጋይ እየሄዱ ሀጃቸውን የሚጠይቁ ከሆነ በገጠሩ ክፍል ላይማ ትክክለኛ የተውሒድ ዳዕዋ ባልደረሰበት አካባቢማ እንዴት አይነት የሽርክ አዘቅት ውስጥ ሊሆኑ እንደሚችሉ አስቡት። ነገሩ እየተመለከታችሁ ነው። አሕባሽና መሰል የጥመት አካላት ከአላህ ውጭ ያለን አካል ብንጠይቅ ምን ችግር አለው? ቀብር ውስጥ ያለን አካል ሂደን ሀጃችን ብንጠይቅ ምን ችግር አለው? የሚልን የሽርክን አስተምሮት ህዝቡ ላይ እየረጩ ወደዚህ አይነት የጃሂልያ እምነት ነብዩ ሰለላሁ ዐለይሂ ወሰለም ለማጥፋት የተላኩትን እምነት ነብዩ ሰለላሁ ዐለይሂ ወሰለም በተውሂድ የገደሉትን የሽርክ ጨለማ እንደገና እነሱ ይህንን የሽርክ እምነት ነፍስ ለመዝራት እንደዚህ እየተጋጋጡ ባሉበት ሰዓት ላይ እንደዚህ አይነት ሰው መገኘቱ የሚገርም ነገር አይደለም። እንደሰማችሁት እንግዲህ ድንጋዩም ይሰማናል፣ ሐጃችን ይወጣልናል ብለው ድንጋይን እየተገዙ ማለት ነው። ሱብሓነላህ። እነዚህ የጥመት አካላት የሚያሰራጩትን ነገር ትተን ቁርአን የተውሂድን ማዕና በምን አይነት መልኩ ነው ያስተማረው ነብያቶች ቁርአን ላይ ምን አይነትን ተውሂድ ነው ያስተላለፉልን የሚለውን ነገር ስንመለከት የእነዚህ ሰዎች ጥሪ ወደ ሽርክ እንጂ ወደ ተውሂድ አለመሆኑን እንገነዘባለን። የነብያቶችን ጥሪ ብንመለከት ጎዝ አካል ከድንጋይ የሚሰራ ከእንጨት የሚሰራ ከፈለገው ነገር ይሰራ አጠቃላይ ከአላህ ውጭ ያለን አካል መለመን እንደማይቻል ሊለመን እንደማይገባና አምልኮት ለአላህ ብቻ እንዲሆን ጥሪ ሲያደርጉ እንደነበር እንመለከታለን። ለምሳሌ የተውሂዱ አባት አቡል አንብያ በመባል የሚታወቁት

ብትገዟቸው ምንም አይነት ጥቅምን ሊያመጡላችሁ የማይችሉ እነሱ መገዛት ብትተው ደግሞ ምንም አይነት ጉዳትን በእናንተ ላይ ሊያደርሱ የማይችሉ አካላትን ነው ትገዛላችሁን? ኦፍ ለኩሞ ሊመ ተዕቡዱነ ሚን ዱንላ አፈላ ተዕቅሉን። ወደ ቀደምት የሽርክ ዘመናት ተመልሶ ሰው ይጠቅመኛል፣ ይጎዳኛል ብሎ ያንን ድንጋይ ማሰብ ይህ የተመለከታችሁት ድንጋይ ሰዎች በዚህ አይነት መልኩ እያመኑበት ያለ በአላህ ላይ እያጋሩበት እያቻረኩበት ያለ ድንጋይ ጣዖት ነውና ይህንን ነገር የደሴ የመጅሊስ አይቶ እንዲያጠራና ድንጋዩንም አፈራርሶ አስወግዶ ቦታውን ለሌላ ተቋማት ነገር እንዲያውለው እንጠይቃለን። መልእክቱ በተቻለ አቅም ለደሴ መጅሊስ አመራሮች እንዲደርስ አድርጉ። እንሻአላህ ፈጣን የሆነ እልባት ይሰጡበታል ብለን እንጠብቃለን። ከዛ ውጭ ግን እንደተመለከታችሁት ሽርክ አያስፈራንም የሚሉ ሰዎች፣ ሽርክ በእኛ አካባቢ የለም እያሉ በተውሒድ ላይ የሚዘናጉ ሰዎች የተሳሳተ ግንዛቤን እንደያዙ አውቀው አሁንም ራሳቸውን ተውሒድ ምንድን ነው? በምን አይነት መልኩ ነው የተረዳውት? ሽርክ ምንድነው? በምን አይነት መልኩ ነው የተረዳውት በማለት ራሳችንን በትክክለኛ አቂዳ ላይ ልናንጽና ልንገነባ ይገባል። በዚህም ላይ የሚረዱ ነገራቶች በየመስጅዱ በየአካባቢው የተውሒድን ዳዕዋዎች ማስፋፋት፣ የተውሒድን ኹጥባዎች በየመስጅዱ እንዲደረጉ ማድረግ፣ ከዚ ውጭ ደግሞ ራሳችንም በተውሒድ ላይ የተዘጋጁ በአቂዳ ላይ የተዘጋጁ ኪታቦችን ደስተን በመቅራት እምነታችንን በቁርአንና ሐዲት የታነጸ ትክክለኛ እምነት ልናደርግ ይገባል ወሰላሙ አለይኩም ፕሬዚዳንቱ የወንድማቸውን ንብረት ለመንግስት እንዲወርሰው አደረጉ እንግዲህ ወንድማቸው የፕሬዚዳንቱን የአህመድ ሻራን የሶሪያውን ፕሬዚዳንት ስም ተጠቅሞ የተለያዩ የንግድ ስራዎችን እየሰራ እንደሆነ መረጃ ይደርሳቸዋል በዚህ መሃል ነበረ ሙሉ የቅንጡ መኪናና እንደዚሁም ንብረቶቹ እንዲወረሱ ያደረጉት ይህ ብቻ አይደለም ቀጥታ ወደ ቤተሰብ በመሄድ የ79 ዓመት ያላቸውን አዛውንት አባታቸውንና ቤተሰቡን በመሰብሰብ ከአሁን በኋላ በእኔ ስም ከተማ ላይ ምንም ነገር እንዳታደርጉ ሲሉ አስጠንቅቀዋል ከዛም የመንግስት ኃላፊዎችን በመሰብሰብ ከወንድሜ ጋር ምንም አይነት የሆነ የግል ስራ እንዳትሰሩም ሲሉ አሳስበዋል እንዳልኳቸውም የወንድማቸውን ንብረት መንግስት እንዲወርሰውም አድርገዋል ይህ ብቻ አይደለም ከሰሞኑ አህመድ ሻራ አንድ ስብሰባ አድርገው ነበረ የቀድሞ የእርሳቸውን ጓደኛ አዛዦች እና እንደዚሁም የሲቪል ሰራተኞች እናም እነዚህ የሲቪል ሰራተኞች ወደ እነርሱ ሲመጡ ቅንጡ መኪና እየነዱ ነበር የመጡት በዚህም መሃል ፕሬዚዳንቱ በጣም ይገረሙና ሶሪያ ይህን ያክል ደሞዝ እንደምከፍላችሁ አላቅም፣ ይህን እናንተ አላመጣችሁትም በማለት እያንዳንዳችሁ የእነዚህን ቅንጡ መኪና ቁልፍ አስቀምጣችሁ ሂዱ በማለት እንዲወረስ አድርገዋል። አሁን ፕሬዚዳንቱ በሶሪያ ማለት ነው ሙስናን ለመከላከል እያደረጉ ያለው ጥረት ከብዙዎች ዘንድ አድናቆትን እያስገኘላቸው ነው። በቤተሰቦቻቸውና እንደዚሁም ደግሞ በጓደኞቻቸው ላይ ያደረጉትም ተግባር ከብዙዎች ዘንድ አሁን አድናቆት አስገኝቶላቸዋል። አሁን የምነግራችሁ ነገር እጅግ በጣም ሊያስደብራችሁ ይችላል። የእስራኤል ወታደሮች ያደረጉት ነገር እጅግ በጣም ነው ዓለምን ያስደነገጠው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሳይቀር በታሪካችን እጅግ በጣም የሀገራችንን ገጽታ የሚያጠፋ ከባድ ድርጊት ሲል ነው እንግዲህ የኮነነው ማለት ነው። ምን መሰላችሁ ያደረጉት የእስራኤል ወታደሮች? ፍልስጤማዊን እስረኛ እንግዲህ ለብዙ ሆነው ነው የሉጣውያንስን ተግባር የለም ያ እኛ የምንለው ነገር አላደለም እሱን ነገር የፈጸሙበት እና ያ ቪዲዮ በእስራኤል ቀድሞ እስራኤል ወታደር ሶሻል ሚዲያ ላይ መውጣቱን ተከትሎ እጅግ በጣም ከባድ የተባለ ነገር ነው የተፈጠረው። እንግዲህ ጠቅላይ ሚኒስትር ቤንጃሚን ታንያሁም ሳይቀር በድርጊቱ እጅግ በጣም መደናገጣቸውና አሁን የነገርኳቸው የንግግር መናገራቸው ጭምር ነው የተዘገበው። እቺ ሴት እዚህ ጋር የምትመለከተው ሴት ነጅ ቪዲዮ እንትን ያለችው የለቀቀችው የተባለች እና እሷም ደግሞ እንግዲህ በእስራኤል መንግሥት ቁጥጥር ስር መዋላም ጭምር ተነግሯል። እንዴት እንደዚህ ነገር የሀገርን ገጽታ የሚያጠፋ ነገር ታወጫለች አይነት መሆኑን እንግዲህ ታሰረችበት ምክንያት እየተገለጸ ያለው ማለት ነው። እንግዲህ ፍልስጤማውያን እስረኞች ላይ ማለት ነው እስራኤል ከሀያ ሶስት ጀምሮ እንኳን ባለው ጊዜ ውስጥ እንኳን ብዙ ብዙ ሴትና ወንድም ወንዶች ላይም ጨምሮ ብዙ አይነት ፆታዊ ጥቃት ስትፈጽም ነበረ ተብሎ ነበር። አሁን ደግሞ የወጣው ቪዲዮን ተከትሎ ግን አለም እጅግ በጣም ጉድ እያለበት ያለው ነገር ነው። ይህ እጅግ በጣም የሚያሳፍር ነገር ነው። የእስረኛ አያያዛቸው እንደምታውቁት ነው፣ ብዙ ጊዜ እንደተመለከታችሁት ነው። አሁን ደግሞ ይሄ ነገር ደግሞ ከባድ የተባለ ነገር ቀስቅሷል ማለት ነው። ይህ ላጋራችሁ ብዬ ነው እንግዲህ። አሳዛኝ ዜና በወልቅጤ በከተማ በአቅራቢያ ላይ በሚገኝ አንድ ቦታ ላይ የባጃጅ ሹፌር በታሪፍ ምክንያት በተነሳ ጭቅጭቅ ሕይወቱ አልፏል። በዚህም የተነሳ እንግዲህ የሟች የባጃጅ ሹፌሮች ቤተሰቦች ደግሞ በመሰባሰብ በተሳፋሪዎች ላይ ባደረሱት ጥቃት የሶስት ሰዎች ሕይወት አልፎ በድምሩ የአራት ሰዎች ሕይወት እንዲያልፍ ምክንያት ሆኗል። በተለይም ደምዶ በትላንትናው ዕለት በወልቅጤ ከተማ በተለምዶ 99 ካምፕ ተብሎ በሚጠራው ቦታ ላይ በአንድ ባጃጅ ሹፌር እና እንዲሁም ደግሞ በተሳፋሪ መካከል በተነሳው ጭቅጭቅ የባጃጅ ሾፌሩ ስድስት መቶ ብር ይከፈልበት የነበረውን ቦታም ስምንት መቶ ብር በመጠየቁ ምክንያት ክፈሉ አልከፍልም በሚል ጭቅጭቅ በተነሳው ግጭት ተሳፋሪዎች ድብደባ አድርሰውበት የባጃጅ ሾፌሩ ወዲያውኑ ህይወቱ ሲያልፍ፣ የባጃጅ የማ ሾፌሮች ቤተሰብ ደግሞ በመሰባሰብ በቀን ስራ ላይ በነበሩት በተለይም ደምዶ በተለምዶ ጠረቆ የበቆሎ ማሳ በሚባል ቦታ ላይ ባደረሱት ጥቃት የሶስት ሰዎች ህይወት ሲያልፍ አንደኛው ተጎድቶ ወልቂጤ ሪፈራል ሆስፒታል መግባቱን የዓይን እማኞች ገልጸዋል። በታሪፍ ምክንያት በተነሳ ጭቅጭቅ የአራት ሰዎች ህይወት ማለፉን ስንሰማም ይሄ በጣም አደገኛ ከፍተኛ የተባለ ጉዳት ያደረሰም በብዙ ማህበረሰብ ዘንድም እንደዚህ አይነት ጭቅጭቃቸው መነሳት የሌለበትና በሌሎችም አካባቢዎች የጥንቃቄ መልእክት ፖሊስ ያሳስቧል። ይህን ተከትሎ እንግዲህ በአካባቢው ላይ በተለይም ከታሪፍ ጋር ተያይዞም ከሀገር አቋራጭም ሆነ ከሀገር ውስጥ ላይ በተለይም ደግሞ ከተማ ወደ ከተማ የምታደርጉ የሹፌሮችና የባጃጅም ሆነ የሚኒባስ እንዲሁም ደግሞ የህዝብ ማመላልሻ አቶቢሶችም ጭምር በእንደዚህ አይነት ጭቅጭቆች ላይ የሚንሱ ግጭቶች ላይ ከወዲሁ ራሳቸውን እንድታዘጋጁና መፍትሄ አልባ የሆኑ ነገሮችን ወደ ህግ እንድታቀርቡ ጥሪ ቀርቦላቸዋል። በዚህ ተደጋጋሚ የሆነ ሁኔታ ላይ እንግዲህ ድብደባ ደርሶባቸው የሞቱ ሰዎችንና እንዲሁም ደግሞ የባጃጅ ሹፌሩን በተመለከተም አሁንም አዳዲስ ሪፖርቶች እንግዲህ እስካሁን የወጡ ነገር የለም። ነገር ግን በተሳፋሪዎችና እንዲሁም ደግሞ በሹፌሩ የነበረው ጭቅጭቅ ወደ ሰው ህይወት መጥፋት መዳረሱ እጅግ በጣም አሳዛኝ አርጎታል። በሺዎች የሚቆጠር ከምንሰልም ሌላ መጽሐፍ ቅዱስ ይታተምልን በልካችን በምንፈልገው ልክ ሌላ መጽሐፍ ቅዱስ የኢትዮጵያ መጽሐፍ ቅዱስ ማህበር ሊያሳትምልን ይገባል እያሉ ነው። ኦርቶዶክሶችና ፕሮቴስታንቶች ማለት ነው። መግቢያ ላይ አኬን እንደሰማችሁት መጽሐፍ ቅዱስ በሺዎች የሚቆጠር ግጭት አለበት። እኛ እንደ ሙስሊሞች ቁርአን ቃል በቃል ተጠብቋል እያልን አንድ ልም ተረት ተረት አናዋራም እያለ ነው። በነገራችን ላይ ተረት ስድብ አይደለም። ኦኬ ያላወቅከው ነገር እዚህ ላይ ነው የተሸወርከው። መጽሐፍ ቅዱስ በተረት መልክ ነው እዚህ የደረሰው። ተረት ብሎ ማለት አለ አሉ አሉ አሉ እየተባለ በአፍ ደረጃ የሚተላለፍ መልእክት ማለት ነው። ተረት ብሎ ማለት ይሄ ነው እንጂ ስድብ ማለት አይደለም። ቁርአን ቁርአን የተጠበቀ ነው። ቁርአን የድምፅ መጽሐፍ ነው። ከድምፅ መጽሐፍ ባሻገር በጽሁፍ የተጠበቀ ነው ተብሎ ይታመናል። አንድም የእስላም ስኮላር አንድም ሙስሊም ቁርአን ተበርዟል ብሎ አያምንም። መጽሐፍ ቅዱስ ተበርዟል፣ የቃላት ድብልቆች፣ ኢቭን የመልእክት ቅርጽ ለውጥ አለው በሺዎች የሚቆጠሩ የቃላት ግጭት አለበት ብሎ የሚያምነው የክርስቲያን ምሁራን ነው። ክርስቲያኑ ተራው ክርስቲያን ማህበረሰብ ብላ መጽሐፍ ቅዱሳችን አልተጋጨም ብሎ ግትር ነው የሚለው። በስንት ጭቅጭቅ፣ በስንት አስተምረን አስተምረን አሁን ላይ አዎ ተጋጭቷል ማለት ጀምረዋል ምሁራኖቹ ግን መምህራኖቻቸው ማለት ነው። የኦርቶዶክስ መምህር ብትሉ ታዋቂ መምህራኖች፣ የፕሮቴስታንት መምህራኖች ብትሉ አዎ ግጭት አለበት ብለው ያስተምራሉ። እና በጣም ያሳቀኝና ያሳዘነኝ ተረት የሚለውን አለማወቁ ነው። የኦርቶዶክስ ቤተክርስቲያን፣ ይሄ ገድለ ተአምራት በተረት መልክ እኮ ነበር እንትሩ እንዲህ አሉ ተብሎ እኮ ነው የመጣው። ስለዚህ ተረት ብሎ ማለት በጽሑፍ ደረጃ ያልተላለፈ ነገር ግን አሉ አሉ የሚለውን በጽሑፍ ማስፈር ማለት ነው። በነገራችን ላይ ማለት ነው የኦርቶዶክስ መምህራን እኮ መጽሐፍ ቅዱስ በተረት መልክ ነበረ፣ ከዛ በኋላ ነው የተጻፈው ነው ያሉት። መቼ እንድትጻፍና ማን እንድጻፈው አይታወቅም። የሆነ ሰዓት ላይ በጽሑፍ ማስመር ጀመሩ ማስፈር ጀመሩ ማለት ነው። በመጽሐፍ ቅዱስ ታሪክ ረጅም እድሜ ያለው መጽሐፍ ቅዱስ 1600 አመቱ ነው። አስባችሁታል? እንግዲህ ኢየሱስ ክርስቶስ ካረገ ከአራት መቶ ዓመት በኋላ ነው ከዛም ከዚህም ሰብስበው የጻፏቸው በነገራችን ላይ በጣም ብዙ ግጭት ያለባቸው መጽሐፍቶች፣ ወንጌላቶች፣ ስብስቦች አሉ። ሰዎች ወደ አላህ እንመለስ። ብስሚላህ አልሐምዱሊላህ፣ ወሰላቱ ወሰላሙ ዓለ ረሱሊላህ። ወንድሞች እህቶች፣ ውድ ወንድሞች እህቶች፣ በአይናችን የሰራነው ወንጀል አላህ እንዲምረን በጆሮአችን በሰማነው ወንጀል አላህ እንዲምረን፣ በልባችን ያሰብነውን ጥፋት ወንጀል አላህ እንዲምረን፣ በተለያዩ አካላቶቻችን የሰራነው ወንጀል አላህ ይቅር ይለን ዘንድ ወደ አላህ እንመለስ። ከነዚህ ወንጀሎች ጥቡቅ ነኝ ንጹህ ነኝ የሚል መቼም አንድም ሰው የለም። ነቢያችን ሰለላሁ ዓለይሂ ወሰለም ይህን አስመልክቶ እንዲህ ይላሉ። አላህ ሱብሓነሁ ወተዓላ በሐዲስ አልቁድሲይ እንዲህ ብሏል ይሉናል ያ ዒባዲ